ዛሬ በምስሉ ላይ እንደምትመለከቱት ስለ ኤሉ የአርባ ምንጫ ንግስቷ እጅ የላችሁ መጥቻለሁ ማለት ነው። አንድ የተደበቀ የሄሎ ምስጢር ላወጣ ነው። እንግዲህ ቅርታ አድርጉልኝ ለማለት ፈልጋለሁ። በዚህ አጋጣሚ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ አሳብ አስተያየታችሁን በኮሜንት ስር አስቀምጡልኝ። አመሰግናለሁ። እንግዲህ ወደ ፈትፈታይ ሊገባ ነው ማለት ነው። ቡና እየጠጣው ነው በጠዋት። ኑ አብረን እንጠጣ። በዚህ አጋጣሚ ሄሉሻ፣ የኔ ጀግና፣ የተደበቀ ስላችሁ ከባድ ነገር መስላችሁ እንዳይሆን፣ እኔ በጣም ወዳት እንደየት የማየት ናት ሄሉ፣ ማለት ግን እንደዚች ስትከፋ ማየት አልፈልግም። የእውነት ስለሷ ቪዲዮ ሰርቼ አላቅም ማለት ነው እና በደስታ ከደስታ የተነሳ ስለሷ አንድ ቪዲዮ ሰርቼ አላቅም። ዛሬ ግን ለመስራት ተገደድኩ ማለት ነው። ሄሉ፣ የእውነት ፈጣሪ ስለሚወድሽ ነው የሚፈትንሽ። ፈጣሪ ፈተና ጥሩ ነው። ፈጣሪ ስለሚወድሽ ነው ይሄ ሁላ ፈተና ያበዛብሽ ብዬ ነው የሚያየው። መጨረሻ ያምራል። የእውነት ንገርሽና ማለት ነው። ግን በዚህ አጋጣሚ ይሄ ሰውዬ ልውል የሚባለው አስመሳይ ነው። እኔ አላደርኩትም ከመጀመሪያውኑ። ከፈጣሪ ከመጥፎ ጎደኛ ይጠብቃቸው። የእውነት እኔ አሁን የሴት ጎደኛ የለኝም፣ የሴት ጎደኛ አትወጣልኝም። እሷም እንደዛ ሊሆን ይችላል ማለት ነው። ስለዚህ ጎደኛ ነኝ ብሎ የእሷን ህይወት የበጠብጠው አንደኛ እሱም ነው፣ እሱም እጅ አለበት። የእውነት ማለት ይሄ ያ የሚባለው ሰውዬ አስመሳይ ተንከሲስ ማለት ነው። ጋይስ በአንድ ቀን ተጣልቶ ሲጀመር ራሱ እኔ ማለት ነው ከመጀመሪያውኑ አልወደድኩትም፣ የእውነት ከመጀመሪያውኑም አልወደድኩትም። ይሄ ቤት ምንላል መሰለን? አያቴ አገረ ጠፊ አንገተ ደፊ አገረ ጠፊ ይላል። እንደዚህ ሲታዩ ዝምተኛ ይመስላል፣ ምስኪን ይመስላል። ግን እሱ ሲኪኒ ነው። ሰማችሁ እና በአንድ ቀን ሄሉ እንደዛ ስላረገችው የተሳሳመች አይደለም። ቪዲዮ ላይም እንዳያችሁት ሁላችንም እያየ ነው። ቪዲዮ ላይም እንዳየ ነው። የተሳሳመች አይደለም። እንግዲህ መስለዋል፣ ለሱ ታይቷል። በአንድ ቀን እንዴት ልዩ ታናይ ቢሎ ይጠራታል። እቺ ደግሞ ታንከሲዝ በፊት አልፈልግም ብላ እንግዲ ተጣልቶ ሊሆን ይችላል። ተለያይተናል ጨርሰናል ስል ነበረ እንዴ! በዚቹ ደቂቃ ምን አስሮጠት አመጣት? አኔ እኮ ገረመኝ የእውነት በጣም ነው የሚታሳፍሩ ሴቶች ማለት ነው። ሴቶቹም ብትሆኑ ወንዶቹም ብትሆኑ የእውነት ለሌሉ ይሄ አይገባም ነበረ። ግን ይሁን ሆኗል፣ ወደኋላ አይመለስም። ሄሉ የኔ ጠንካራ፣ ጠንከር በይ። የአንቺ እንጀራ አለ ማንም አይበላውም። ፈጣሪ የሰጠሽ አለ ከመጥፎ ጎደኛሽ ፈጣሪ ጠብቅሽ ከዚህ ልጅ ልውል የሚባለው ራቂ። እሱም አንደኛ ህይወትሽ እየበጠበጠ ነው። የእውነት እኔ ግራ ነው የተገባሁት ማለት ነው ነው እና እችም በጣም ነው ያስጠላችሁ እኔ ማለት ነው። ለመናገር እራሱ እኔ ግራ ነው ግብታ ነኝ። የእውነት ስለሌለሁ አንድም ቀን ቪዲዮ ሰርቼ አላቅም። ቤተሰብ ታውቁኛላችሁ፣ ግን በጣም ነው የከፋኝ ማለት ነው እና እንደዚህ ስትመታ ማናት እሷ የምትመታ ሄዱን? እሱስ ቢሆን ለምንድነው እሷን ጠርቶ እሷንም ጠርቶ አንድ ላይ ስትመታ ደግሞ ዝም ብሎ ያያታል። ማርያምን እንዴ አይገባትም ላይ ሄዱ ማለት ነው። ይሄ ምስጌን ያስመሳይ ማለት ነው። እና እኔ በጣም ግራ ተገብቻለሁ፣ የእውነት ግራ ግብት ነው ያለኝ። በጣም ነው የከፋኝ ማለት ነው። ልጁ በጣም አስመሳይ ነው፣ በጣም ውሸታም ነው። ወንዶች ስትባለው ስትጀመር ውሸታሞች ናቸው፣ ሁላችሁም ሳልል አንዳንዳችሁ አስመሳይ ሲችሉበት ነገሮቹን በእውነት ነገሮቹን ለማስመሳል አንደኛ ናቸው። የእውነት ከእሷ ጋር ጨርሻለሁ ብሎ የነበረው ሰውዬ በአንድ ቀን ምን ልጁቷን አስመጣት። በአንድ እኛ ቪዲዮ ምን እንደምናየው ከሆነ በአንድ ቀን በአንድ ቀን ነው በአንድ ቀን ልዩነት አልፈልግም ብሎ የተዋት ከእሷ ጋር ጨርሻለሁ ያላት ልጅ እንዴት ነይ ብሎ ጠርቷት ከእሷ ጋር ይሆናል። እኔ እኮ ኤሉን እኮ ይቅርታ ያደርግነት ኖርማል ነው። ኢትስ ኖርማል። ይሄ የሚደረግ ነገር ነው። የእውነት እኔ ሲጀምር ከመጀመሪያውንም አልወደድኩትም ከመጀመሪያውንም አልወደድኩትም፣ ልጁን ማለት ነው። አስመሳይ ነው፣ ያስታውቃል እኔ። ያ እንዳልክ የሚባለው ሰውዬ ህይወቷን በጥብጦ ከሄደ በኋላ፣ ሲጀመር እኔ በራሴ ራሱ ሰውን አላምንም። የእውነት ወንድን አላምንም ማለት ነው። እንደዚህ ልነጠፍልሽ፣ ጫማ ሊሆንልሽ፣ የጫማ ሰው ሊሆንልሽ ብለው እሱም እንደዛ አድርጎ አርጎ ሄደ። ይሄም እንደዛ ነው፣ ከዛ አይተናነሰው። የእውነት እኔ ደግሞ ከአናደንን ከሁሉም ነገር የዚች የልጅቷ ሄሉን መምታት ምን አባቷ ነው? ለምንድን ነው ሄሉን የምትመታት? እና እኔ በጣም ነው ያሳዘነችኝ። ኤሉ የኔ ጀግና በርቺ። ፈጣሪ ስለሚወድሽ ነው፣ መደጋገም እንዳይሆን ፈጣሪ ስለሚወድሽ ነው። አት ለምኝ አይ ለምኖሽ ይመጣል። የእውነት የአንቺ ከሆነ ለምኖሽ ይመጣል። አንድች ቃል ስለለመና እንዳታነሽ፣ የእውነት እንዳታልቅሽ ደግሞ አንዳንድ ሴቶች ተንከሲሳላችሁ ደግሞ ማለት ነው እናንተ ግ ሴት ሆናችሁ የሴት ልጅ ርቀት የምትመኙት ምን ምን አስባችሁ ነው? እኔ ግራ ይገባኝ እኮ ይሄ ነው። የሴት ልጅ ሆናችሁ ቢያንስ ሴት ልጅ ሆናችሁ እንዴት ለሴት ልጅ ነገ እኮ ትወልጃለሽ። አንዳንዶቹ ደግሞ አሮጊት የአርባ አምስት ዓመት ናቸው እንደዚህ የምትጽፉት ማለት ነው ኮሜንቲ ስር አንቺ ባለጌነሽ። አንቺ ከድሮም አላችሁ በጣም የምትናገሩ አፋችሁ ክፍት የሆነ ማለት ነው ለሴት ልጅ ጎን መሆን አለብሽ እንጂ ለሴት ልጅ አሳልፈሽ ለማንም አትስጪ አንቺም ሴት ስለሆንሽ ማለት ነው የእውነት እና ኤለንን ለሰው አትስጧት ከላሱ አለማየት ትቼ ያላችሁ የእሷ ቪዲዮ አለማየት ትቼ ያላችሁ ግን አይታችሁ ደግሞ የማይሆነው ያኔ ራሱ ይቅርታ አድርግለት አንቺ እንደዚህ ነሽ ቅርታ አድርግለት ብላችሁ ስጽፉ የነበረ አስመሳይ ናችሁ። ምንም ቅርታ አስፈልገውም። ይሄ ሄሉ ያኔ ራሱ ይቅርታ ማድረግ አልነበረበት። በእውነት እኔ እንደው ቪዲዮ ሰርቼ ነበረ አል ፖስት አላደረግኩትም፣ አልተመቸኝም። ከዛ በኋላ ድሌት አረኩ እንጂ ማለት ነው ያኔ ራሱ የቅርታ ቪዲዮ እሱ በጊዜው ቤተሰቡ ጋ ሄደ ክብር አለ ለቤተሰብ አለቀ ይቅርታ አስፈልገውም ነበር

የአሁኑ ዘመን መማር አለብሽ የኔ ቆንጆ መማር አለብሽ። ከበፊቱ ሕይወትሽ መማር አለብሽ። አንቺ አሁንም ምንም አልሆንሽም። ምንም የጎደለሽ ነገር የለሽ። በጣም ሸበላ ነሽ፣ በጣም ልዩ ነሽ። ብዙ ወንዶች ይመኙሻሉ ግን አላገኙሽም። ኦኬ እንደዚህ ነው የሚላችሁ እኔ ማለት ነው። የሴት ልጅ ውርቀት አትመኙ። ሴት ሆናችሁ ደግሞ ወንድ ሴት ሆናችሁ የሴት ልጅ ውድቀት አትመኙ። ከቻላችሁ በኮመንት አግዟት፣ "በርቺ ጠንክሪ" በለዋት። ካልቻላችሁ ደግሞ አለመጻፍ ትችላላችሁ። ነገ እኮ እናንተም ሴት ልጅ ነው የምትወልደው። የእውነት ሴት ልጅ ትወልዳላችሁ እናንተ ማለት ነው። የእውነት በጣም ነው ያናደዳችሁኝ። አሳብ አስተያየታችሁን በኮመንት ስር አስቀምጡልኝ። ወዳችኋለሁ፣ አከብራችኋለሁ። ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ።